ሰላም ሰላም! እንዴት ናችሁ? ዛሬም ማሳያችሁ ፔፐር ፍሪ የሆነ ኦንላይን ኤግዛም እንዴት እንደምታዘጋጁ ነው ማሳያችሁ። ስለዚህ ከኤሌመንተሪ ስኩል እስከ ዩኒቨርሲቲ ድረስ ሃይር ኢዲኬሽን ድረስ ኪዩዝ ለመፈተን ሊሆን ይችላል፣ ፋይናል ኤግዛም፣ ሚድ ኤግዛም እነዚህ የመሳሰሉትን ለመፈተን እንዴት ነው ፈተና በኦንላይን ክሬት የምታደርጉት የሚለውን ነው ማሳያችሁ። ስለዚህ አሁን ያው ጊዜውም የዲጂታላይዜሽን ሲስተም ስለሆነ ፔፐር ፍሪ የሆነ ኤግዛም ይፈለጋል። ፔፐር ፍሪ ኤግዛም ለመምህራንም ለተማሪም በጣም ጠቃሚ ነው። ሶ እሱን ነው ማሳያችሁ ማለት ነው። ሶ በዚህ መሰረት ጉግል ክሮም የሚባለውን ብሮሰር ነው ምንከፍተው፣ እችኛዋን ብሮሰር ማለት ነው። ዜን እሱን ከከፈትን በኋላ ቀጥታ እዚጋ ጉግል አፕስ አሉ፣ እነሱን ነው ክሊክ የምናረገው። ከጉግል አፕስ ውስጥ ፎርም የሚል አለ። ፎርምን ሄደን ክሊክ እናረጋለን ማለት ነው። ሶ ይህን ክሊክ ካረግን በኋላ እንደዚህ አይነት ኢንተርፌዝ ያመጣልናል። ሶ አሴስመንት የሚል እንፈልጋለን። አሴስመንት ኤግዛም፣ ያው ይሄኛው ፎር ኤግዛምፕል ኦልሬዲ ከዚህ በፊት የፈተንኩ ስለሆነ አዲስ አሴስመንት የሚል ነው የምንፈልገው። ሶ አሴስመንት እዚህ ጋር አለ። ይህን ክሊክ እናረጋለን። ሶ ይህን ክሊክ ስናረግ እንደዚህ አይነት ኢንተርፌዝ ያመጣልናል። ዜን እዚህ ጋር ያለው ይሄ ልክ እንደ ፕሮፋይል ፒክቸር የሚመስለው በራሳችሁ መቀየር ትችላላችሁ። እሱን ሌላ ጊዜ ያሳያችኋለሁ እንዴት እንደሚቀየር። ሶ እኛ የምንሄደው ቀጥታ ፈተናውን ክሬት እንዴት እናደርጋለን ነው። ስለዚህ አሴስመንት የሚለው ላይ ክሊክ እናደርግና ዜን የራሳችን ለምሳሌ ፋይናል ኤግዛም ልንል እንችላለን። ፋይናል ኤግዛም ፋይናል ኤግዛም እንላለን ፋይናል ኤግዛም ፎር ፋርማሲ ፎር አካውንቲንግ ያው እናንተ የምትፈልጉትን ከዛ ሳብጀክቱንም ጭምር መጥቀስ ትችላላችሁ። እዚህ ጋር እነኝ የተጻፉት የተለያዩ ስለ ፈተናው ዲስክሪፕሽን መጻፍ ትችላላችሁ። ፈተናው ይህን ያህል ሰዓት ይበቀዋል፣ ፈተናው ፋይናል ኤግዛም ነው። እንደዚህ አይነት ያው ፈተና ከበር ፔጅ ላይ የምንጽፋቸውን ነገሮች እነሱን ቦልድ ማድረግ ትችላላችሁ፣ ኢታሊክ ማድረግ ትችላላችሁ፣ አንደርላይ ማድረግ ትችላላችሁ፣ እንደ ፍላጎታችሁ ዲኮር ማድረግ ትችላላችሁ። ዜን እዚህ ጋር ያው ፔፐር ላይም ስንፈትን መጀመሪያ ላይ ስም አለ ያው ሲሆን እዚ ጋ ኔም የሚለው ዜን ሪኩዌርድ ነው። ያ ማለት ስም ሳይሞሉ ሲስተሙ አይቀበላቸውም ነው። ኢሜይል አለ። ኢሜይሉን ያው ኦፕሽናል ታደረጋላችሁ፣ ምክንያቱም ሁሉም ተማሪ ኢሜይል ላይኖረው ስለሚችል ይሄኛውን ሪኩዌርድ የሚለውን ኦፍ ታረጋላችሁ እዚህ ጋ ሪኩዌርድ የምትላለች ኦፍ ታረጉና ጀስት ተማሪ ኢሜል የሌለው ተማሪ መግባት ወይም ደግሞ መላክ ይችላል ስለዚህ ይህንን ማጥፋትም ትችላላችሁ ኢሜል የሚለውን ቶታሊ ማጥፋት ትችላላችሁ ስለዚህ ስም ብቻ ወይም በኢሜሉ ቦታ አይዲ ማለት ትችላላችሁ ማለት ነው ስለዚህ እዚ ጋ ለስም ነጥብ አይሰጠውም አንሰር ከ ዜሮ ነው ምንም አይነት እንደ ሾርት አንሰር አይነት ነው የሚገባው ስም ማለት ጀስት በዛ ወይ ትሄዳላችሁ። ዜን ዚጋ ኪውዝ አለ ኪውዝ የሚለውን ስለ ኪውዝ ኩዌሽን ወይም ዲስክሪፕሽን እኛ ከላይ ስለ ጻፍን አያስፈልገንም። ካስፈለገም ትጽፋላችሁ። ዜን ፈርስት ኩዌሽን ዚጋ የሚለውን ፈርስት ኩዌሽን ላይ እኔ ለምሳሌ ፈተና አዘጋጅቻለሁ። ዚጋ ሪሰርች ሜቶዶሎጂ ሶ ይኸኛው ነው የኔ ፈተና። ጀስት ሰሌክት አረኩ ሶሪ ዜን ስኮፒ ያረኩኝ ዜን ምን አረጋለሁ ዚጋ መጥቼ የመጀመሪያው ላይ ፔስት አረጋለሁ ማለት ነው። ሶ ዚጋ ምርጫዎቹን ምርጫ ፓርቶቹን አሁንም ከታረግና ከታረጋለው ምርጫዎቹን። ዜን ዚጋ ኦፕሽን የሚሉ አሉ እነሱ ጋር ፔስት አረጋለሁ ማለት ነው። ስለዚህ እዚህ ጋር ስፔስ ያሉትን ሪሙቭ እናደርጋለን። ስፔስ ስፔስ ያሉት መካከል ላይ ሪሙቭ እናደርጋለን። እዚህ ጋር ኤ ነው። እሶ እዚህ ጋር ምርጫ ኤ ነው። ሶ ምርጫ ኤ በዛ መሰረት እንዲህ እንትን ታረጋላችሁ። ሌሎች ኦፕሽን ኦፕሽን ስሪ ኮሬክት አንሰር ምናምን የሚለውን ሪሙቭ ታረጋላችሁ። ዜን ከዚህ ውስጥ ፎር ኤግዛምፕል ኬስ ኮንትሮል ከሆነ መልሱ እዚህ ጋር አንሰር ትሉና ኬስ ኮንትሮል ላይ ሄዳችሁ ክሊክ ታረጋላችሁ። ስንት አሳይን እናርገው፣ ስንት ነጥብ እንስጠው? ሁለት እንስጠው? ሶስት እንስጠው? እዚህ ጋር የፈለጋችሁትን ማድረግ ትችላላችሁ። ዜን ፋይናሌ ደን ትላላችሁ። ሶ እዚ ጋር ደን ካላችሁ በኋላ ይህን ጥያቄ ቀጥታ ተማሪ ካልሞላው ቢልክ ይቀበለው አይቀበለው የሚለውን ሪኳየርድ የምትላለች እዚ ጋር ሪኳየርድን ኦፍ ካረጋችሁ ተማሪ ይሄን ጥያቄ ባይሞላም ሲስተሙ ይቀበለዋል ማለት ነው። እዚህ ጋር ኦን ካረጋችሁ ግን ግዴታ ከሞላ ብቻ ነው የሚቀበለው ማለት ነው። ሶ ኔክስት ጥያቄ ከፈለግን እዚህ ጋር ያውላችሁ። አድ ኩዌሽን የሚል አለ። ስለዚህ እሱን ክሊክ ማድረግ እንችላለን። ኦር ዚጋም ሰካንድ ኩዌሽን ም ዚጋ የሚል አለ ሶ እኛ በአድ እንሂድ። አድ አረግን ዜን፣ አሁን ደግሞ እስኪ ከመልቲፕል ቾይስ ውጭ ያሉ ለምሳሌ ሾርት አንሰር ከሆነ እዚህ ጋ ይህን ጥያቄ ኮፒ እናርግና፣ ዜን እስቲ ሾርት አንሰር ሲሆን እንዴት ነው የሚለውን እኒ ዜን ፔስት አረግን ከዛ መልሷ ይቺ ነች እዚጋ መልሷን ከት እናረግና ዜን ወዴት እንሄዳለን? ጀስት እዚህ ጋር ኦፕሽን እዚህ ጋር አለ። ይሄ ጥያቄ ነው። ጥያቄ ቁጥሩንም መጻፍም አለመጻፍም መብታችሁ ነው፣ እሱ አትገደዱም። ራሱ ሲስተማቲካልም ይሰጠዋል። ሶ መልቲቪል ቾይዝ ላይ ለምሳሌ እዚህ ጋር መልቲቪል ቾይዝ አይደለም የኛ ጥያቄ፣ ሾርት አንሰር ነው። ሾርት አንሰር ላይ ክሊክ እናደርጋለን። ሶ ሾርት አንሰር አንሰር አንጡ እያለ ነው። ክሊክ ታደርጉና አንሰሩን አድ ታረጋላችሁ ማለት ነው። ሰ ዲስክሪፕቲቭ ስተዲ የሚላለ አንዳንድ ተማሪ መልሱን እያወቀ ፎር ኤግዛምፕል እንዲህ ብሎ ሊጽፍ ይችላል። ዲስክሪፕቲቭ ስተዲ ኤአኢኤስ የሚለውን ዋይ ብሎ ሊያደረግ ይችላል። ስለዚህ እንደ ኦፕሽን ዚጋ ስተዲ ሲያለም ያገኛል። ሴን በካፒታልም ትጽፋላችሁ፣ በካፒታል ሌተርም ትጽፋላችሁ። ዚጋ አድ እያረጋችሁ አሁንም ፔስት ታረጋላችሁ። እንደዚህ የሚያደርገ ያገኛል። ሙሉ ካፒታልም ታረጋላችሁ። ዜን መልሱ ግን ዲስክሪፕቲቭ ስተዲ ነው። ፖይንቱ የሚሰጠውም ሁለት ብቻ ነው። ዜን ደን ትላላችሁ። ዜን አፍተር ጨረሳችሁ ማለት ነው። ስለዚህ እነዚህ እነዚህ አያስፈልጉም። ሪሙቭ ታረጋላችሁ፣ ዲሌት እነኚህ አያስፈልጉም። ዲሌት ማያስፈልጉ ነገሮችን ስለዚህ፣ ዚጋም ሰርድ ኩዌሽን የሚለውን ዲሌት። ሶ ሁለት ጥያቄ ብቻ ነው እኛ። እቺ ጥያቄ አንዳንዴ ተማሪ ሊከብደው ስለሚችል እቺ ሾርት አንሰሯ ሪኩዌርድ ካል ነው የግድ ካል ሞላ ላያሳልፍለት ይችላል። ስለዚህ ተማሪንም ባናጨናንቀውና ከፈለገው ባዶ መላክ ይችላል። ስለዚህ ኖት ሪኩዌርድ ወይም ደግሞ ሪኩዌርድ የሚለውን ኦፍ አርገን እንለካለን። ሶ በዚህ መሰረት ጨረስን ማለት ነው ዜን አሁን እዚህ ጋር ሴቲንግ እንገባለን። ሪስፖንስ ላይ እነሱ ሲልኩ የሚገባለ ነው። ሶ ሴቲንግ ገብተን እዚህ ጋር ኢሚዲትሊ አፍተር ኢች ሰሚሽን ውጤታቸውን ይዩ ነው። እዚህ ጋር ሜክስ ስኩዝ አሳይን ቫሊዩ ሴት አንሰር አውቶማቲካሊ ፕሮቫይድ ፊድባክ ኦን ነው የምንለው። ኦፍ ካረግን ውጤትም ላያዩ ይችላሉ። እኛ ካልፈለግን፣ ያውን እንዲያዩ ካልፈለግን ኦፍ እናረገዋለን። ሶ ይህንን ግን ኦን እናረጋለን። ስፔሻሊ ኢሚዲትሊ አፍተር ኢች ሰሚሽን ሚስድ ኩዌሽናቸውን ይዩ ኢንኮሬክት የሆነውን ይዩ የስ ይዩ ኮሬክት አንሰር ይዩ ፖይንት ቫሊያቸውን ይዩ ኤቭሪቲንግ። ስንት ነው የሰጠነው? ሁለት ነጥብ ነው ለእያንዳንዱ ጥያቄ የሰጠነው። ሪስፖንሱ በምን ኮሌክት፣ የሆነውን እዚጋ ክሊክ አድርገን በኢሜይል ከሆነ እዚጋ ጋ ቬሪፋይድ እንለዋለን። አይ ኢሜል ሁሉም ተማሪ የለውም ብለን የምናሰብ ከሆነ ዱኖት ኮሌክት እንለዋለን። ሶ እዚ ጋ ሎ ሪስፖንስ ኤዲቲንግ ኦፍ ነው የምናደረገው። ያ ማለት መልሱን ከላከ በኋላ እንደገና መልሶ ያስተካክል ነው? አይሆንም ነው። ሊሚት ዋን ሪስፖንስ ኦን ነው የምታደረጉት። አንድ ተማሪ ከላከ በኋላ ከአንድ በላይ ማየት አይችልም ማለት ነው። ዜን ፕሬዘንቴሽን እዚጋ የተለያዩ ሾው ፕሮግረስ ባር ኦፍ ነው የምታደረጉ። ሸፍል ኩዌሽን ኦርደር ያ ማለት ቅደም ተከተሉን ማዛባት ነው። ዩካን ትችላላችሁ ማዛባት። ሶ በዚህ መሰረት ጨረሳችሁ። ዜን ምን ታደረጋላችሁ? እዚጋ መታችሁ፣ ሴንድ ነው የምትሉት። እዚጋ ሴንድ ትላላችሁ። ሴንድ ስትሉት ዚጋ ሊንክ ያመጣላችኋል። እቺ ሊንክ አለች በሾርት ነው ፈልገው ችን ሾርት ክሊክ ታደረጉና ኮፒ ታደርጋላችሁ። ዜና ለምሳሌ ለተማሪዎቹ በኢሜይል ከሆነ በኢሜይል እንልካለን፣ በቴሌግራም ከሆነ ዚጋ ቴሌግራም ብለን ልንልክ እንችላለን ማለት ነው። ሶ በዚህ መሰረት ዚጋ ፎር ኤግዛምፕል ይህንን ፔስት ማድረግ ይችላለው። ፔስት ካረኩ በኋላ ዜና ልካለው ለተማሪው ይህንን ከፍት አለው እንደዚ አይነት ኢንተርፌስ ያመጣልኛል። ስም አለ ይኸው። ስሙን ፎር ኤግዛምፕል እንዲህ ማለት ይችላለው፣ ስም ኤክስ ኤክስ ማለት ይችላለው። ዜን የመጀመሪያውን ጥያቄ ያው ስለእንትን ሸፍል ስላረጋቸው እዚህ ጋ እስቲ ለምሳሌ ትራይሰር ብለው ኤክስ ነው ራይት የሚያረገን። ዜን ሰሚት እለዋለው። ከዛ ሰሚት ካረገ ቪስኮር እለዋለው። ዜን ዜሮ ከስድስት ያው ትክክል አልመለስኩም ማለት ነው። ስለዚህ በዚህ መልኩ ጨረስኩኝ ማለት ነው። ይሄ የምንድን ነው የምን ኢንተርፌዝ ነው የተማሪው ኢንተርፌዝ ነው። ዜን እዚ ጋ ሪስፖንስ የሚለው ላይ አንድ ተማሪ ልኳል፣ ይኸው አለ ማለት ነው። ገባልን። ዜን እኛ ማውረድ ከፈለግን እዚ ጋ ክሊክ አድርገን ሪስፖንዳንት ሊንክ እንጽፋለን። ይኸው ወረደ። በቃ በዚህ መልኩ እንጨርሳለን ማለት ነው።